ኢትዮጵያውያን በፓስፖርት ብቻ ያለ ቪዛ የሚሄዱባቸው አምስት አገራት። ሰላም ጤና ይስጥልኝ። ዛሬ ደግሞ ይዘንላቸው የመጣ ነው የኢትዮጵያ ፓስፖርት ቪዛ ሳናወጣ ወደ ሊወስደን ውስደን ይችላል የሚለውን ለማየት ነው። ከመጨረሻው ተከታተሉን። በደረጃው ላይ በአምስተኝነት ላይ የምናገኛት በመካከለኛው አሜሪካ የምትገኘውን ኒካራጓይን ነው። አገሪቱ ለአሜሪካ በቅርብ ርቀት እንደመገኘቷ ወደ አሜሪካ መሄድ ፈልገው እድሉ ላላገኙ ሰዎች እንደ ሁለተኛ አማራጭ ተደርጋ ትወሰዳለች። ብዙ ኢትዮጵያውያንም በመጀመሪያ ወደ ኒካራጓይ ከሄዱ በኋላ ቀጥሎ ወደ ሜክሲኮ በመብረር ወደ አሜሪካ መግባት ይችላሉ። በደረጃው ላይ በኃላፊነት ላይ የምትገኘው ደግሞ ፊሊፒንስ ነች። ፊሊፒንስ በኤዥያ የምትገኝ የደሴቶች ስብስብ የሆነች ሀገር ነች። አገሪቱ ካቶሊክ የሚበዛባት ብቸኛው የኤዥያ ሀገር ስትሆን የብዙ ቱሪስቶችን መዳረሻ ነች። ኢትዮጵያውያንም በፓስፖርታቸው ብቻ ሊጎበኛት የሚችሏት ሀገር ነች። በደረጃው ላይ በሶስተኝነት ላይ የምትገኘው ደግሞ ሃይቲ ነች። በአትላንቲክ ውቅያኖስ ለአሜሪካ የምስራቅ ግዛቶች በቅርብ ርቀት ላይ የምትገኘው ሃይቲ ልክ እንደ ፊሊፒንስ ሁሉ ኢትዮጵያውያን በፓስፖርታቸው ብቻ ሊሄዱባት ይችላሉ። ምንም እንኳን አገሪቱ ድሃ ብትሆንም ብዙዎች ወደ አሜሪካ መሸጋገሪያ ድልድይ አድርገው ያስባታል። በደረጃው ላይ በሁለተኝነት ላይ የምትገኘው ደግሞ ታይላንድ ነች። ታይላንድ በደቡብ ምስራቅ ኤዥያ የምትገኝ እንደ ዓለም ለቱሪስት ተመራጭ ከሚባሉ ሀገራት ቀዳሚዋ ነች። በአንጻራዊነትም ኑሮ ርካሽ የሆነባት ሀገር ነች። ብዙ ኢትዮጵያውያን የተለያዩ ሸቀጦችን ከታይላንድ በማስመጣ ንግድ ላይ ተሰማርተው ይገኛሉ። በሀገሪቱ ሬስቶራንቶችን ከፍተውም በስራ ላይ የሚገኙ ኢትዮጵያውያን ይገኛሉ። ይሁን እንጂ በታይላንድና አካባቢው ብዙ ሕገወጥ ደላሎች በመኖራቸው ምክንያት ብዙ ኢትዮጵያውያንን በማታለል የውንብድና ተግባር ወደሚፈጸምባቸው የታይላንድ ጎረቤት ሀገሮች እንደ ማይናማርና ካምቦዲያ በመውሰድ ለተለያዩ መከራዎችም ሲያደርጓቸው ተመልክተናል። ለዚህም ነው ወደ ታይላንድ የሚሄዱና ለመሄድ ያሰቡ ሰዎች ይህንን ዜና ከግምት ውስጥ ሊያስገቡት የሚገባው። በደረጃው ላይ በአንደኝነት ላይ የምናገኛት ደግሞ ሲንጋፖር ነች። ሲንጋፖር በኤዥያ ትልቅ ኢኮኖሚ መገንባት የቻለች ሀገር ነች። የሲንጋፖር ዜጎች የነፍስ ወከፍ ገበያቸውም ከብዙ አውሮፓ ሀገራት ጋር የሚስተካከል ነው። ለስራና ለቱሪዝም ተመራጭ የሆነችው ሲንጋፖር ኢትዮጵያውያን በፓስፖርታቸው ብቻ ሊጎበኟት ይችላሉ። እስኪ ስለ ሀገራቱ ምን ተጨማሪ መረጃ ማወቅ ትፈልጋላችሁ? በዚህ ጉዳይ ላይ ሌሎች ሀገራት የተካተቱበት ሁለተኛ ክፍል የምትፈልጉ ከሆነ ኮሜንት ላይ አሳውቁኝና ሰራላችኋለሁ።